ሰላም፣ የእኔ ውድ የተወደዳችሁ ቤተሰቦች እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሻለሁ። ትላንትና እና ልደቴ የነበረ እና ከጃኒ በተበረከተልኝ ስጦታ መሰረት ሾፒንግ ወተ የፈለግከውን ነገር ግዛ ልብስ፣ ጫማ፣ ምናምን ብሎኛል። የምፈለገውም በራሴ ምርጫ በ15 ሺህ ብር ጫማና ልብስ እገዛለሁ። አብራችኝ ሆኑ ተከታተሉኝ። ከአማኒ ጋር ነው የምወጣው ወደ 22 እንሄዳለን። ስለዚህ እንደምትወዱ ተስፋ አደርጋለሁ። አብራችኝ ሆኑ። ላይክ፣ ሼር፣ ሰብስክራይብ እያደረግን ጋይስ ያዘው እና የኔ ውድ ፋሚሊዎች ላይ ጠርተን ነበረ አማኒ ማለ እንዳልኳችሁ አለ ነው። እንሸምተዋለን በ15 ምን ያህል ነገሮችን እንት እንደምንል ምክንያቱም ያው ልደቱ ነው። ገና ልደቱ ይሄ ወር ልደቱ ነው። ሄደን ፋፊ ፋፍሽክ እንላለን። በስመ አብ ምን ምን ያህል የምትገዛ ይመስላል? ግን ምን ያህል ልብስ ምናም ትገዛለህ? ቢያንስ ጫማ፣ አንድ ጫማ ትገዛለህ። ግን ምን ያህል ልብስ ልብስ አሁን፣ ሱሪ ሱሪ ስንት እገዛ ትችላለህ? ቢያንስ እስከ አምስት ወይ እስከ አራት ሺህ ብር አዎ። ጊዜው ተወዷል። አዎ። እግዚአብሔር ውድ ነው። እሱ እኮ ነው ያስጠላው። ውድ ነው ልብስ

በነገራችን ላይ ግን ይሄን ስግጥፍምስ አንተ መጀመሪያ እንዳልኩ ታውቃለህ፣ አዶናይ ከማለቱ በፊት አዎ፣ አዶናይ ከማለቱ በፊት እኔ በፊት ስግጥፍምስ ስል ነበር። ያ ማለት ኬንያ ቪዲዮ አካባቢ ማለት ቪዲዮ ላይ ራሱ ላይ ስግጥፍምስ ምናምን አይተህ ነገር ይል ነበር እዛ ሀያ ሁለት ደርሰናል። ለማንኛውም ጋይስ እየወጣ ነው። ሁሌ የምንገዛበት ቤት አለች። ትምህርት ቤት ነው የምገዛው። በጣም ነው የማማርጠው ጋይስ። እኔ ልብስ ስገዛ የሆነት አምኜበት ነው። ያላማንኩበትን ስለማልገዛ ግራ ባብጠው ቀይሮ ነው እንጂ

ባጊ ነው። ሱባ አላችሁ ያዞ ፋሚሊ አብዛኞቻችን የምለብሰው ነው ለ እና አንዳንዴ ባጊ እንለብሳለን። እና ባጊ ላይ ወደ በጣም በጣም መስፋቱ ነገር እንዳለ ባጊ ነው ታውቃለህ ነበሩ ቤል አጋጣሚ የሆነ አሁን መሀል ላይ የምትን ነበር። አይ ለማንኛውም ችግር የለውም፣ ችግር የለውም። የሆነ የሆነ ነገር እንፈላልጋለን። ወፍሬያለሁ፣ በጣም ሰፍቻለሁ ነው መሰለኝ እና ይዘጋል፣ ግን ቀበቶ አይፈልግም፣ ቀበቶ አይፈልግም። አሪፍ ይመስላል። እንዴት እንዴት አያችሁት ጋይስ? ይሄኛው እንዴት ነው የአምራል ግን ተለቀ። በጣም ጎትቼው ነው የሚሄደው። ቼክ እናደርገዋለና የታባቱ ነገራቸው እኔ ስገዛ እግዚአብሔር ነው የምላቸው። በጣም ነው ማማረጠው። በጣም የተሻለ ነገር ለማገ ከተፈለገ ምርጫ ይኖረዋል። ይሄንም ቼክ አደርገዋለሁ። አይቺ አሪፍ ነች። አይዘጋም፣ አልተቀደደምና ከተዘጋ እንደዚህ ነው የሚሄዱ። ለማንኛውም እንደ አማራጭ ይዣት አሉ ጋይስ፣ እንደ አማራጭ ማለት ነው። አማራጭ ዝም ብዬ ይሸታሉ። ሁለተኛ ሱሪ ልሞክር ላኪ ወደ ጥቁር ደግሞ እንውጣ። ስለዚህ ጠበብብኝ። አሪፍ ነበር ግን አንተ ያምራል ግን ነው ነገራ ይሄ ወርታሽ ወጥ ሆነብኝ። ሌላ አንድ አማራጭ ስጠኝ። አንድ አማራጭ በጣም እንትን አለብኝ። አንተ በቃ ልሞክር። ይሄ ለመርኩኝ ቬል ለመርኩኝ። በጣም ወፍር ያለው ማለት ነው ዲዲዲዲ ኪሎ። እኔም በለጥከኝ እኮ ታዲያ 69 ገባሁ። በአንድ ኪሎ በለጥከኝ። 68 ግን አሪፍ ነው። በነገራችን ላይ ሰውነቴ ጥሩ ነው ሞላ ብዬሽ። ጋይስ፣ የግድ ሱሪ መምረጥ ስላለብኝ ማለት ነው። ደግሞ ሌላ ደግሞ ቤት የለም። ቼክ አድርጌ ነው መግዛት ያለብኝ። እስኪ አንድ ቤት አለ ከጎኑ፣ እሱም ደግሞ ቼክ እናደርጋለን። አብራችሁኝ ነው አይ እንዴት ነሽ? ሰላም ነው። እንደ ሱሪዎች ምናምን ነገር አሉ? እሺ ቬል ምናምን ነገር የለም። ቆይ እሺ፣ ማየት ግን እችላለሁ። እንደዚህ ቼክ አድርገው። ይሄስ እንትን ያለሽ፣ እንደዚህ ቲሸርት ብዛት ማለቴ፣ በብዛት ልገዛ ሳይሆን፣ ጥልቅልቅ ካለ በጣም ነው የሚደብረኝ መልበስ። ቼክ አድርገው፣ ትንሽ አሪፍ ነው ሳይዝ ቢኖሩ አሉ እንዴ? እሱም መቁረጥ ስፋቱ ትንሽ ቆርጠው ገዝቼ፣ ጋይስ ቲሸርትም ለማየት ሞክሬ ነበር። ግን ደግሞ ወደ እንትና ጋ ቶሚ ጋ ብንሄድ ባጊ አይጠፋም። አፌ ላይ ባጊ ሞት ነው። ጋይስ የፈለኩት ቬል ነው ከብዙ አማራጮች ውስጥ አንድ አይቻለሁ። ቶሚ ጋ አይ እና ማለት ቶሚ ጋ ከሌለ እ ራሱ ጋር መጥቼ ቅድም ያየሁትን እገዛዋለሁ። ማለት የግድ አማራጭ መውሰድ አለ እና ቶሚ ጋር ሄደን ሾፍሾፍ እናደርጋለን ቶሚጋር ከዛ ከታች አንዳለ ከዛ ሌላ ደግሞ የሆነ አንድም አለ እዛም ዝም ብለህ ስንሄድ አለ እንትን እንደሆነ ታውቃለህ። ግን የሆነ ልብስ እኔ ብዙ ጊዜ ስገዛ ካለኝ ጫማ ጋር ከምገዛው ጫማ ጋር እንትን እያሰብኩ ነው የምገዛው ምክንያቱም። ማሽ ማድረግ አለብኝ፣ አለበለዚያ ይደብራል። የእውነት ለዛ ነው በጣም ምርጫ ማብዛባችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረግን ፋሚሊ ጃኒን ቮት እያደረግ ነው። በዚህ አጋጣሚ የግድ አዋርድ ማሸነፍ አለብን ጋይስ። ምን ትላላ? ማን ግድ ነው ግድ ነው። ቮት ካልተደረገ ታዲያ በቤስት ፉድ ሪቪው እና በቤስት ዳንሰር ቲክቶክ አዋርድ ጋይስ እንብላ። ለማንኛውም አብራችሁ ኑ፣ እንወዳችኋለን ጋይስ። በስተመጨረሻ ቶሚ ፋሽን ደርሰናል፣ እንገባ ነው። በጣም ብዙ ዕቃ አለ እኔ የሚሆነኝ ነገሮች ይኖራሉ። ነው ዋናው ጥያቄ ለአንተ የሚሆን እኔ እንደምፈልገው ቼክ ላ እና ሆ ያምር ነበር

ብቻ ያኛውን እገዛዋለሁ። የመጀመሪያው በጣም ተመችቶኛል። እስኪ ደግሞ ወደ ሮያል እንግባ። እድል እየቀናች አይደለም። እንግዲህ ምን እንደሆነ አትልበስ ነው መሰለኝ። ይኸውልኝ በዚህ አጋጣሚ ሌላ ጊዜ ልብስ ስገዛ እንደዚህ አገራብጬ አይቼ ነው የምገዛው ሱሪዎች እን ቬል እንዲመ ባጊ ሳይሆን ቬል ወይ ጉድ! ላላየ ሰው ቬል እየቀና አለነ ለመናገር ያው ቬል እዚህ ብዙ ጊዜ አይቼ አላውቅም። ባጊ ነው የሚመጣው። ቬል ጃኒ ነበረ ውብ ሲል የሚያመጣልን የነበረው። የቲሸርቶችስ እነዚህ ናቸው። ሰፊ ያልሆነ ነው ማለት ነው። በጣም ሰፊ ነው። በጣም ኦቨር ከመሆኑ የተነሳ ምን ላይ ማረፍ እንዳለብኝ እያወኩ አይደለም። ይቻላል። ጫማን መጀመሪያ ሲ ጫማ ደግሞ ሼክ እናድርግ። ታችን ኑረንና ጫማ እንገዛለን። ያዘው። ለማንኛውም በቃ ፋሚሊ ምርጫን እንግዲህ ጫማ ላይ ላር ግዚ ጫማ ልግዛ። ወደ ጫማ ምርጫ ምን፣ በጣም ቡት አድናቂ ነኝ። ኤርፎርስም ይመቸኛል ከብዙ

ጫማ ነው። ለምን እንትን ደስ የሚለው ነገር ባህፍ ማድረግ አለው። አዎ፣ ከነ ልብስ እንድታይ እኮ ነው። አንዱ። አዎ፣ እንደዚህ ይሻላል። ያ ነው። በኋላ። አይ፣ አረ፣ ለምን ስልሽ ከዛኛው ኤርፎርስ ጋር አንድ አይነት ነው። ለምን ነው የተቀየረው? አዲስ ስለሆነ ነው። አዲስ ሞዴል ያምራል። ኤርፎርስ ንጣቱ፣ ንጣቱ ምናምን። በቃ እኔ ንጣቱ በጣም ደስ የሚለኝ ጋይስ ሌላ የተሻለ ካሪያ ምን አለሽ? ማለት እሱኮ አሪፍ ነው። 5 የትኛው ነበር? 5 ይሄኛው ይሄ ይሄ እንትን ጊዜ የለበስኩት የዛሬ ሶስት አመት ነው የአንድ ዓለም ቀረፃ ጊዜ አሪፍ ነው ጋይስ ከሁለቱ እንደ አማራጭ ወስድና ከሁለቱ የተመቸኝን ለመግዛት እገዛለሁ ለመግዛት ሞክራሉ ምናምን አላችሁ እገዛለሁ ግን እንደዚህ ነው የሚያምረው። ቡትስ ደግሞ ሞር ዩ ኖ በደንብ ከሰፋ፣ ምን ያህል ነው እንደ ያዝክ ጥብቅ። እዚህ ጋር እኮ ቁመቱ ነው እንጂ ጎና፣ አንድ ከፍ ካለ ደግሞ ሞር ያስጠላባል። ያለ በቃ በቃ ለግዛ ቢያንስ

ጣቢያችንን ገብተናል ትላል። ለማንኛውም አምስት ሺህ ብር ልገዛው ነው። ተስማምተናል። የቤተሰብ ዋጋ ነው። ሶስት 24 25 ጋይስ 25 በ2 5 ሺህ ብር። በነገራችን ላይ ያው የቤተሰብ ነው ለዛ ነው። በጣም ነው የማመሰግነው። ቴንክ ዩ። እሺ፣ እናመሰግናለን። አምስት ሺህ ብር ኤርፎርስ ቡትሳችንን ገዝተናል። አሁን ደግሞ ሱሪ ይቀረኛል፣ ቲሸርት ይቀረኛል። ዋጋዋን እንግዲህ በመዙር ሰዓታችንን ያው መታመታ ያረግናት ነው እንግዲህ እስቲ ለዚ አንድ ሰዓት ከምን አልፋ በምርጫ ማለት እኔ ያክል ጋይስ እና ብዙም እቃ አሁን ላይ የለም፣ ያገባም ገና ነው፣ እና አልተለመደም። ብዛት አብዛኛው ሰው ባጊ አታገኙም። ባጊ በብዛት ነው ያለው ቬል የምታገኙት። ምን አይነት ሰው ነው? አብዛኛው ከውጭ የሚመጡ ሰዎች ቻይና ላይ ምናምን ያሉ፣ ከዛ የሚመጡ እንደዚህ ሰዎች ላይ እንጂ እንደ ቻኒ ማለት ነው። ለማንኛውም ጋይስ ተከታተሉ። የመጨረሻ ካጣው መጀመሪያ የገባውበት ቤት መጀመሪያ የመረጥኩትን ሱሪ ገዛዝቼ እወጣለሁ። ያዙ ቪሉ ነገር ያለ ነገር ኖርማል መዘነጫ እንኳን አሉት። ዝም ብሎ ቤት ውስጥ ምናምን ለበሰ እንጂ የፈለጉት ጋይስ በስተመጨረሻ እዚህ ደርሻለሁ። ማለት መጀመሪያ የገባውበት ሱቅ ነው የምገኘው። በጣም በቃ ቅድም የተመቸች ሱሪ ነበረች እቺ ላይ ጫማው ጋር አንድ ላይ እንዴት ታያችሁት ጋይስ? መስቀያው ያበደ ነው። ማን እና በጣም ወድጀዋለሁ። ይሄኛውን አንድ ምርጫ ያርጊያለሁ። ሁለተኛ ደግሞ ማለት ነው ቤተሰብ። ይሄኛውን እስኪ ልሞክረው ከጫማው ጋር ከሄደ ይሸመታል ይሸመታል ፍቅር። ለማንኛውም የኔም ቼክ ላድርገው። በቃ ገይስ ደሞ መሬት በጣም ትነካለች። ቁመቱን ካሳጠርከው በጣም ነው የሚያምረው። አንተ ከታች በጣም ነው የሰፋው አ ግን፣ ሲቆረጥ ደሞ ውበቱን ያጣል። ነው ማጣት ሳይሆን ቁመቱን ማሳጠር እኮ ነው በራሱ እንትን አድርገህ የእውነት ፣ ኧረ ተው አሉ ስለ ብዙ አታሰጥረው፣ ስታጥፍለት እንዳየው ስለሆነ ለቀቀው። እሺ ቆይ ቆይ፣ ይሄኛውን እና ይሄኛውን ቆይ። እንዲው እንደዚህ እንዲው፣ ይሄ እንደዚህ፣ ይሄን እንደዚህ ልዩ። ይህቺን ትንሽ አጥፍ። ወለታ ነው የምር ግን፣ ያምራል፣ ያምራል። እስኪ ዙር ዙር እስኪ ቻንታይ ያምራል ኒ ሲወርድ ሲወርድ፣ ስለ ሱሪ ያምራል። በቃ ሄደህ ምንም ይሄን እዚህ ጋር ታውቃለህ፣ ይሄን ያህል የሰፋ አይደለም። የሰፋ ስላልሆነ ከታች እንትን ማለቱ በጣም አሪፍ ነው። እኔ ተመችቶኛል። አሪፍ ይመስላል። ቁመቱ ትንሽ ቢያጥር በጣም የሚያበድ ነው። ሁለተኛ የሞከርኩት ሱሪ ይሄን ይመስላል። በጣም ሰፊ ነው። ወር ታች ደግሞ በጣም የወረደ ነው እና ባጊም ይመስላል ቬልም ይመስላል። ትንሽ ግራ ተጋብቻሉ። በዚህ በመርጨ ይሆን እንዴት ይሆን? አማኒ ባቬል ነው በቃ ባቬል ነው በቃ ሁለቱም ያው አይ አሪፍ ነው እኔ ተመችቶኛል። እንደ እውነት አዎ፣ ትንሽ የቁመቱን ካሳጠረው በቃ ቁመቱ ደሞ ከተሰራ እኮ ነው ችግሩ፣ መቁረጥ እኮ ነው ምንም እንት የለም። ሰንሰለቱ ውስጥ እስኪ ቆይ ምን እንደሆነ ታውቃለህ? እንደዚህ ቁርጥ ታደርገዋለህ። ከዛው ራሱ ምት ይመታል። ፈታች እንዲወርድ ነው የፈለኩት። ይሄ ሞረዱ ነው ግን ስለዚህ በዛው እኮ ነው

የዚህን ሂሳብ የዚህን ሂሳብ የዚህ የዚህ አስር ሺህ ብር መጥቷል። ጫማውን የገዛሁት አምስት ሺህ ብር ነው፣ እንዳያችሁት 15 ሺህ ብር ማለት ነው። አናቱ ላይ ባይገርምህ ጃኒ ጊፍት ሰጥቶኝ ነው የበርዝዴይ አጋጣሚ እና ሾፒንግ አድርግበት ብሎ 15 ሺህ ብር ሰጥቶኝ ነው። አይተዋል እነሱ ጫማ አምስት ሺህ ብር ስገዛ የቀረኝ አስር ሺህ ብር ነው። ሽም ደሞ ንልነጣአንድ ቲሸርት፣ ሰንሰለት፣ እንዲሁም ደግሞ በጣም የሚያምር ጥቁር ሱሪ እና ደግሞ ምን ከለነው የሚባለው የሆነ ብቻ ያምራል። ብቻ እነዚህ ሶስት አራት ነገሮች አስር ሺህ ብር መቶ አሉ። አንዱ እንትን ቤቱም አስተያየት ስለሆነ ለዛ ነው፣ በፋሚሊ ደረጃ ነው። ለማንኛውም አሪፍ ነው። ደስ ይላል። ከፈለጋችሁ እናንተም መታችሁ ከፈለጋችሁ ደግሞ ይቀመጥ ለስል ቁጥር አለ። በዚህ ቁጥር መደወል ይችላላችሁ። በጣም አድራሻውም ደግሞ እዚያው 22 ምንጻ ደዋ ምንጻ ደዋ ምንጻ አንደኛ ፎቅ አይኮኒክ ብላችሁ ተመጡ ስታይት እናደርጋለን። አዞ ፋሚሊ የኛ ባይዘው ቤስት ከስተመሮቻችን፣ አዎ በጣም ቤስት ነን። ያዞ ፋሚሊ እዚህ ነው የምንገዛው። ይሄ ሱሪ በነገራችን ላይ እሱ ጋር ነው የገዛሁት። ከዚህ በፊት ማድረጉን ሰንሰለት ካያችሁም እሱ ጋር ነው የገዛሁት እና በድጋሚ እንደገና ለበርዝዴይ መጥቻለሁ። ያዘው ጋይስ ጫማ እንዲሁም ደግሞ ልብስ ገዝቼ 15 ሺህ ብር ጨርሻለሁ። ጃኒን በጣም ነው የማመሰግነው። ያዞ ፋሚሊ ወንድሞቼን፣ አማኒ ቅዱስ፣ እንዲሁም ካሜራማን አሲስታንሳችን በጣም ነው የማመሰግናችሁ። በጣም ወዳችኋለሁ። ያዞ ፋሚሊ ላይክ፣ ሼር፣ ሰብስክራይብ እያደረግን 10 ሺህ እንግባ። እንዲሁም ደግሞ እዚህ ማሪም በጣም ነው የማመሰግነው የሆነት እና ይሄን ይመስላል። ቴንኪዩ ይሄን ይመስላል የዛሬ ውሎዋችን። ባግባቡ አብቃቅተን ሁሉ ነገር ተወተናል። ማለት ሰብስክራይብ እያደረጋችሁ ያዘው እንግዲህ በጥንቃቄ ነው የተያዘችው። ያው እንግዲህ ፋሚሊ በክብር ለልደቴ መጀመሪያ እንዳልኳችሁ ያው 15 ሺህ ብር እንካ የፈለግከውን ግዛበት ብሎ ካርዱን ሰጥቶኝ እኔም በአላይ መሰረት እነዚህ ልብሶች ገዝቻለሁ ታዋል። በፊት እኔ የማውቀው አስር ነበር። ኢትዮጵያ እኮ ኢትዮጵያ ዶላር የፈጠረ የሚመነዝሩት። ለማንኛውም እስኪ የለበስኩ የገዙዋቸውን ልብሶች አያቸው መጀመሪያ

በጣም ነው የሚወርድ። አንድ ላይ ነው፣ በአስተያየት ነው የገመተልኝ። አንድ ላይ ነው። አይኮኒክ በጣም ረዝሟል፣ ወደታች ረዝሟል። ማለት ረዝሟል ወደታች እግሩ ምናምን። እሱ ደግሞ የበለጠ አሳምሮታል ብዬ እንጂ ደግሞ ቲሸርት ነች። እነዚህ ሶስቱን ነጭ

እዚእን ትችላለህ እንትን ነው ይሄኛውን፣ ተወልጧል እና፣ እንዴ እራስቸው አስር ሺህ ብር ለካ፣ ከዚህ ጋርም ጭምር ነው። ከዚህ ጋርም ጭምር ነው ነች የኬንያን ነው የሚያስታወሰኝ። ነው ነው፣ እንትን ነው። ይህቺኛዋ ይሄ የፊት ለፊት ነው፣ እንደዚህ ነው። እኔ ደግሞ አንድ ሲሆን ምናምን ይደብረኛል። እና እንዴት አየኸው? አንድ ላይ ነው በቃ ሂሳብ ያወጣልኝ። ይሄ የትኛውን መሰል አስር ሺህ ብር የገዛሁት እቺ ለብቻ ነች። እቺ እራሷን የቻለች ዋጋ ነች ብቻዋን ነች። አንድ ሺህ ስምንት መቶ ብር ብሎኝ ነበር። አንድ ሺህ ሁለት መቶ ብር ሸጠልኝ እና ብሮ በጣም አመሰግናለሁ። በጣም ቴንኪዩ የእውነት በጣም ነው ማመሰግነው ያላሰብኩትን ያልጠበቅሁትን ነገር ነው ቀደም ብያችኋለሁ። በጣም አመሰግናለሁ። ያዘው ፋሚሊ በጠቅላላ ወዳችኋለሁ። ማንኛውም ጋይስ የዛሬ ቪዲዮ ይህን ይመስላል። በጣም አሪፍ የሆነ ቆይታ እንደነበረ ተስፋ አረጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረገ እንዲሁም ጃኒን ደግሞ በቲክቶክ አዋርድ ቮት እያደረጋችሁት በድጋሚ አሰራበታለሁ ገይስ ያዘው ያዘው ወዳችኋሉ።